አንዳንድ መቀራረብ ክብራችንን የሚያሳጣን ከሆነ መራራቅ ይሻለናል ብላለች። እንግዲህ ሀይሚዬ ስማርቷ፣ ሀይሚዬ ስቢቷ፣ ሀይሚዬ ስማም። እኔ ኮ አነጋገሯ ራሱ ኮ ኬክ እኮ ነው። እግዚአብሔርን ኬክ የኔ ኬክ ማለት ነው። ትናንትና እውነት ከዚህ ብዙ ትምህርት ወስጃለሁ ለሁ ከዚህ አነጋገሯ ማለት የተማርኩት ነገር አለና የኛ አስተማሪ እንግዲህ ያው በሰሞኑ ሁኔታ ታውቃላችሁ። እየተገናኙ የሚነጋገሩት ኔ ታጣሉልትን ቃል በቃ ወደ ለሆነ መንገድ እየመራቸው ነበረ። ወደ በቃ ወደ መጥፎ ከእነሱ ወደማይጠበቅ በቃ እንዴት ነው እነሱም በዚህ ደረጃ አደለ የምናውቃቸው፣ ግን ወደ ሌላ ወደማናቃቸው ሀይሚና ብሩኬ እየተለወጡ ነበር እና ትላንትና እንግዲህ ያው በቀደም ሀይሚዬ እንግዲህ ራቅ ብዬ ልሄድ ነው ብላ ነበረ። ስለዚህ ትናንትና ምናለች ያው አንዳንድ መቀራረቦች የሚያናነቁን ከሆነ መራራቁ ይሻላል፣ ተራርቀ ስትገናኝ መከባበርና ፍቅር ይኖራል ብላለች። እውነት ነው። አንዳንድ ጊዜ እንደዚህ በጣም ግርግር ከበዛ ነገሩን ተነጋግሮ መፍታት ካልተሻለ ነገሮች የማይቋጮ ከሆነ አንዳንዴ እረገብ ማለት ጥሩ ነው። ራቅ ብሎ ነገሮችን ማስተዋል፣ ነገሮችን ማየት አለብን እና አነጋገርሽ በጣም ተመችቶኛል። ሀይ የኔ ቆንጆ ስማርት እኮ ነሽ አንቺ። ስማርት ስማርትሽና እንግዲህ ትላንትና ያው የዳኒን ቅሌት አይታችኋል። የዳኒን ውርደት አይታችኋል። ከዚህ በኋላ ነገሮች ሁሉ ማውቂያቸው ላይ እየደረሱ ነው። ከዚህ በኋላ እንግዲህ የሀይሚና የብሩኬ ስራ ነው። ብሩኬ ያው ሀይምዬን ትረዳታለህ ብዬ አስባለሁ። እንግዲህ እስካሁን ድረስ ምንም የምታውቀው ነገር እንደሌለ ነው እኔ ትላንት የተረዳሁት። ሀይምዬ ትናንትና በጣም ደንግጣለች። በጣም በቃ የጠበቀችው ሳይሆን ያልጠበቀችው ነገር ነው የሰማችሁ እና እሷ እንግዲህ እስካሁን ምንም ነገር እንዳልገባት ነው እኔ የተረዳኋት ማለት ነው። በመካከል ላይ እንዳያችሁት ሁሉም ሰው ፈርዱባታል፣ ሁሉም ሰው ሰድቧታል፣ ሁሉም ሰው ደግሞ በቃ ጥፋቱ እሷ ላይ እንደሆነ እኔ የተረዳውና እሷ ግን ምንም ባላወቀችው ምንም ባልገባት ጉዳይ ማለት ነው። ዳኒ ደግሞ ሴራውንና ተንኩሉን አቀነባብሮ እንግዲህ እንደምታዩት ትላንትና እንደተናገረው ነው ለሀይሜ ስሜት እንዳለው እና በስልክ እራሻለሁ ብሎ ነው ሄደው። ሃይሚም ደንግጣለች። ብሩኬ ራሱ አሁንስ ገባሽ ወይ ገባሽ ወይ ሲላት፣ ለኔም ማድስ ነው ብሩኬ፣ እባክህ አታስጨንቀኝ ብላለች። ከዛ በኋላ ብድግ ብላ ሄደች። እንግዲህ ይሄ ቪዲዮ ማለቂያ ነው። ከዚህ በኋላ ኦሬዲ ዳኒ ወደ ዳር ነው። ምክንያቱም ሃይሚም ነቅታበታለች። ብሩኬ ኦረዲ ከባነነ ቆይተዋል። ሃይሚን ለማንቃት እስካሁን ጥረት እያደረገ ነበረ። ብሩክ የምር በጣም ትዕግስተኛና ና ጎበዝ ልጅ ነህ። በጣም ትዕግስተኛ፣ ታጋሽ፣ አስተዋይ፣ ጠንካራ ሰው ነህ። ብሩክ የምር ማለት በቃ ይህንን ነገር እዳር ለማውጣት ነበር እስካሁን ሲለፋም የነበረው ማለት ነው። እና እንግዲህ እያንዳንዳቸው ሼር ያደረጉትን ደግሞ እናየው እስኪ እሺ። ዳኒ ቅሌታሙ ደግሞ አሁንም አታርፍም። አሁን እንኳን ቢያንስ እንኳን አሁን ሴራ ከተጋለጠ በኋላ እንኳን ትንሽ አፈር አትልም። ሀይሚኮ እንደዚህ አጠብቀኝም ነበር አሁን በቃ ወረድኩኝ፣ ካለሁበት ደረጃ ዝቅ አልኩኝ፣ ምክንያቱም ይሄ ከኔ አይጠበቅም ብለህ እንኳን ትንሽ አፈር አትልም። አሁን እንኳን አሁን እንኳን ከተነቃብህ በኋላ እንኳን አፀያፊ ስራ እንደሰራህ በጣም ሚደብር ስራ እንደሰራህ እንኳን አይሰማህ። በሙሉ ኮንፊደንስ ምንም እንዳላጠፋ ወይም ደግሞ ሀይሚ ልክ በቃ ሀይሚን ለሀይሚ ጥሩ ነገር እንዳረክላት አድርገህ ሁሉንም ነገር ለብቻችን አግኝቼ እነግርሻለሁ ሀይሚዬ አረባከ ከዚህ በኋላ ምንታገኛት አይዶን ኖኒ። እኔ እንጃ። ሀይሚዬ ኦልሬዲ ይህን ሰውዬ ነቅተሽበታል። አሁን እሺ፣ እስካሁን አልገባሽም አሁን ግን ነቅተሽበታል። እስካሁን አታሉሻል። ስለዚህ ከዚህ በኋላ አሁን እርግጠኛ ነኝ ሀይሚ ያው ታገኘዋለች ብዬ አስባለሁ። ለምን እንደዚህ እንዴት እንደዚህ ታደርጋለህ፣ በምን አስበይ ነው፣ እንዴት እንደዚህ አይነት የወረደ ስራ ትሰራለህም ብላ ልትወቅሰውም ቢሆን ልጠይቀውም ቢሆን ይሄ ሰውዬ ልታገኘው መሄዱ አይቀርም ብዬ አስባለሁ። ለምን መሰላችሁ? ይሄ በቃ ሂደቱ ነው። ለምን እንዴት እንደዚህ ታደርጋለህ ብላ ልጠይቀው ትችላለች እና አሁንም ልትይ ትችላለች። ግን እንደኔ በቃ ነቅተሽበታል፣ ባቴጂ ደስ ይለኛል። ባቴጂ ማለት ባታገኙ ጭራሽ። ምክንያቱም ሌላ የበለጠ ሌላ ነገር ይዞብሽ ሊመጣ ስለሚችል፣ ማነው ከዚህ ያለፈ ምክንያቱም እሱ ለሱ እንደማትኝ ወይም ደግሞ እሱ መሆን እንደማትችይ ያውቃል። በቃ እንደማትመጣጠኑም ያውቃል። ስለዚህ ሌላ ተንኮል ነገር እንዳያስብብሽ አንቺን የሚጠልፍበት መንገድ ወይም ደግሞ አስገድዶ አንቺን ወደሱ የሚያቀርብበት መንገድ ሊያጠምድብሽ ስለሚችል አሁንም ቢሆን ባቴጅ ደስ ይለኛል ባይነኝ፣ በግሌ ማለት ነው። እሺ አይምዬ ደግሞ ምን ብላለች ዳኒ እየቀለድክ መሆን አለበት ይሄንን ካንተ አልጠብቅም ብላ ኩስትርትር ብላበታለች። ምላችሁ ይሄንን፣ አሁንም ይሄ በሼሯ ነው እንግዲህ ምን ያለችው ግን፣ ምናልባት በአካል ልጠይቀው ልትሄድ ስለምትችል እንግዲህ ያው ትሄዳለች ብዬ አስባለሁ። አሁን ታገኘዋለሽ ብዬ አስባለሁ። እና አሁንም ቢሆን ደግሞ የምናገረው ነገር ሃይሚ ይህን ሰውዬ ባታገኘ ደስ ይለናል። በቃ ከዚህ በኋላ ይብቃ። ከዚህ በኋላ ያለሽን ሪሌሽን ከብሩኬ ጋር ብቻ ብታደርጊ ደስ ይለኛል። በቃ አሁን የመጨረሻችን ነው ብላችሁ ያላችሁትን ነገር ብታስተካክሉት ማለት ወደ በቃ ወደ ሰላም ብትመልሱት ያለውን ነገር ጥሩ ነው። ባይኔ አቶ ዳኒ ሮስት ቅሌት ጌጡ ወራዳነ፣ ተያይዛችሁ ገደል ግቡ። አ አ ሶሲ እጅግ በጣም ትልቅ ተቃውሟለኝ። እኔ በጭራሽ እንደዚህ እንድትይ አልፈልግም። ተያይዛችሁ ገደል ግቡ ሀይሚንማ፣ እንደዚህ እንዳትያት ሀይም ይመለከታትም እዚህ ቦታ ላይ የኔ ቆንጆ፣ እሷ እኮ አልገባትም እሷም እኮ እንደ አንቺ እንግዳ ናት፣ እህቴ። እንደዚህም አትበይ በጭራሽ። ተያይዛችሁ ገደል ግቡ ከማን ጋር ከማን ጋር ሲጀመር ማለት ነው? አንቺ የመታረቅ ፍላጎት የለሽም ከዳኒ ጋር የመታረቅም ፍላጎትም ያለሽ አይመስልም። ምክንያቱም በመጣሽ ቁጥር ብሩኬ ስር ትወተፍ ያለሽ ምላስሽን ታሞጠሙጫለሽ። እርግጠኛ ነኝ ዳኒ ተብዬው ከሃይሜ የእውነት ፍቅር ይዞትም ወይም ደግሞ ሀይሚ የኔ ትሆናለች ብሎ አስቦ አይደለም። አንድም አንችን ለማናደድ ምክንያቱም በዛ ፕራንክ ምክንያት፣ ሁለትም ሌላ ልክ ውስጥ የገባ ይመስለኛል በአንቺው ማለት ነው። ምክንያቱም ባገኘሹ ቁጥር እንደተሳደብሽ ነሽ፣ ባገኘሹ ቁጥር አታከብሪውም፣ ባገኘሹ ቁጥር የእሱን ቅሌት እንዳወራሽ ነው። ባገኘሹ ታዲያ አንድ ፍቅረኛው አብሱ ጊዜ አብራ ያሳለፈች በዚህ ልክ የእሱን ውርደት የምታወራ ከሆነ እንዴት ነው ልጅ ከአንቺ ጋር ሊቀጠል የሚችለው? በጣም ከባድ ነው በእውነቱ ማለት ነው። ምክንያቱም ባልና ሚስት ማለት በጣም ሚስጥር ነው ገባሽ? አንቺ ግን የባልና የሚስቶችም ሚስጥር አውጥተሽ ዘረገፍሽ። ስለዚህ ዳኒ ከአንቺ ጋር የመኖር ራሱ ፍላጎትም የሚኖሩም አይመስለኝም። ምክንያቱም ካወራሹ አንጻር ማለት ነው ምክንያቱም ወደፊት ብዙ ገበና አብራችሁ ገበናውን ልሸፈኝ ይገባል። ያሳለፋችሁትን ነገር ምንም መጥፎ ቢያደርግብሽ እንኳን የእሱን ገበና አውጥተሽ መናገር የለብሽም፣ ወይም በአደባባይ በዚህ ሁሉ ሕዝብ መሀል አውጥተሽ የእሱን ገበና መዘርገፍ የለብሽም። ስለዚህ ከባድ ነው። አንቺም ከእሱ ጋር የምታረቅ ፍላጎት ያለሽ አይመስለኝም።